በአንድ ወቅት ቀበሮ ከአንበሳ ጋር ውለታ ውሎላት ድርድር ያደርጋሉ። ውለታ ስለዋልክልኝ አንተ አደና ትቸገር ተቀመጥ፣ እኔ እየፈለግኩ ሊታደኑ የሚገባቸው ነገሮች አመጣልሃለሁ ትላለች ቀበሮ። አንበሳ ተስማምቶ ቁጭ ይላል በቦታው ከነ ክብሩ እና ቀበሮ ስትሄድ አጋዘን ታገኛለች። አጋዘን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 እውነት እሺ? ትላታለች አዎ፣ በእኔ ኒድ ላሳየሽ። ልክ አንበሳ ጋር ሲደርሱ፣ ያው ልጅ አነጋግሬው ትላታለች አጋዘን ሀገር ሰላም ነው ብላ ልታናገር ሄደ። ስትሄድ፣ አንበሳው አፈፍ ሲያረጋት ግጭት ይፈጠርና በግድ ታመልጣለች፣ ግን አንድ ቀንዷ ይሰበራል። መታ ቀበሮ ጋ፣ አንቺ ጨካኝ ዋሾ፣ አታለልሽኝ። እንዴት ልታስበይኝ፣ በተንኮል ታመጭኛለሽ አንበሳው እኮ ሲታገለኝ አንድ ቀንድ የተሰበረ፣ ትላታለች ወይ አጋዘን፣ ለካ እንደዚህ ሞኝ ነሽ። እሱ እኮ ቀንሽ የሰበረው ንግሥናውን ሊያስቀምጥብሽ፣ ቀንሽ ስላልተመቸው ለማስተካከል ነው እንጂ ለክፋት አይደለም። ተሸውደሻል አለቻት። ነው እንዴ ብላ ትንጓጓች። ስልጣን ያጓጓል። ሰውን እየገደለ ያለው ጉጉት ነው እንጂ። ተመልሳ ሄደች። ተመልሳ ስትሄድ ቅድም ዘውድ ለማስቀመጥ ነው ቀንድሽን የሰበረው ተብላ ሄዳ ሲታገላት እንደውም ስታመልት ጭራው ጭራዋ ይቆረጣል። ያጋዘመ አሁንም መታ በጣም በምሬት አንቺ ቀበሮ ክፉ እንዲህ ብለሽ ይው ድጋሚ ሄጄ ጭራዬ ተቆረጣለቻት አንቺ አጋዘን ያምሻል ወይ ቅድም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 እና አንበሳው ይሄዳል ቀበሯ በልታ በልታ አስቀምጣ አንበሳው ሲመለስ ሲያይ ያጋዘኗ ራስ የለም አንቺ ቀበሮ ሌባ ሁሉን አስቀምጥሻል የት አለ ራሱ አላት ወይ አንበሳ ራስ ቢኖራት ኖሮ ሶስት ጊዜ ስልቃት ትመላለስ ነበር ወይ ጭንቅላት ችግር የሚያመላልሳት አለች ቀበሮ ይባላል እና